ያቺ ኮታ ምናተስ እባክህ እንዴት ነች ደህና ነች ነው እሷም ማብራ ጸበል ለጸበል እየተንከራተተች ነው እ መቼም አሁን ያላችሁ ቀሪ ሀብት የዛች መናጢ እናትህ ነጠላ ነው እሱን አንጥፋችሁ ለምኑበት መኪናው የቴክኒክ ጉዳይ ነው ያን ክስተት እንዲከሰት ያደረገው ወይንስ ደግሞ በማወቅ ሆን ተብሎ የተሰራ ነው የሚለው ነገር ባለሙያዎች ፍርድ ቤቱ አዞ ባለሙያዎች እንዲያጣሩት ተሞክሮ ነበር። መፍትሄ ያመጣ መስሎ አሳስርኳቸው ስትል ምንም የለወጥከው ነገር እንደሌለ እያየህ ነው። አለ አለን በጣም ብዙ ሰው አለን፣ አቅም አለን፣ እጃችን ረጅም ነው። ስለ አልሰማኝ ስለዚህ ተጠንቀቅ ጥንቃቄ ተሞላበት ኑሮ ነው ማድረግ ያለብህ። ከዚህ በኋላ እያንዳንዷ እንቅስቃሴ በጥንቃቄ ተሞላች መሆን አለበት። ከቤተክርስቲያን ስመለስ በመኪና ጥቃት ሊያደርሱብኝ ሙከራ ካደረጉ በኋላ ጉዳዩን ህግ ይዞት ነበረ፣ ታስታውሳላችሁ ብዬ አስባለሁ። ይሄንን እንግዲህ ያን ተከትሎ እነዚህ ወገኖች በሚያስደነግጥ መልኩ ደግሞ ከስር መፈታታቸውን ሰምቼ ነበረ። ከስር ከተፈቱ በኋላ ለማግኘት ሙከራ አድርገዋል። እንደዛ ሰው ልርዳ እንዳላልክ አሁን ለማኙ ነው ካረፍከው፣ ሊያውም የዩቱብ ለማኝ ያሳዝናል። አሁንም ቢሆን አጽሞት ሰጥቼ መግለጥ የምፈልገው ነገር ሚዲያችን የእናንተን ድጋፍ ትፈልጋለች። በሙሉ ኃይሏ፣ በሙሉ አቅሟ ትናንት ሰራ የነበራቸውን ስራዎች ድጋሚ መስራት ያስችላት ዘንድ የእናንተ ድጋፍ ያስፈልገናል እና በቻላችሁት መጠን አብራችሁን እንደሆናችሁ ብታሳውቁን ደስ ይለኛል። አይከርል እንደ ተራ መንደር ሌባ የምታሳስረህና እዛው የምንቀር መስሉክ ነበር። አንተ ነገር ደግሞ ብለህ ብለህ የቢሮ ኪራይ እንኳን መክፈል እንዳቃተህና ንብረትም እንደተያዘ ሰማን። ያሳዝናል። ምን አለ አርፈህ እኛ እንትተ ኑሮውን ብትኖር ረ እንደውም ዘነጋሁት ጸበል እንዴት ነው እባክህ? ሜቢ ለወጥ አመቶን ይሆናል ብዬ አስባለሁ። አሁን ደግሞ የትኛው ጸበል እንዳለክ እንጃል። በዋጋ የማይተመኑ የአብሮነት መልእክታችሁን እንደዚህም ደግሞ በምትችሉት ሁሉ ከጎን የሆናቸው አላቸው እጅግ አድርጌ የማመሰግነው እናንተን በተመልካቾች ስም አመስገን እፈልጋለሁ። ውድ ተመልካቾችም እነዚህን ወንድም እህቶችን እንድታመሰግኑልኝ ይፈልጋለሁ። ስም አልንገርህ። ከዚህ በኋላ የምትኖረው በሰቀቀን ነው። ጥላህን እንኳን ማመን እንዳትችል ነው የምናደርግ ገብቷል አለ። ከማይሆን ነገር ጋር እንደተነካካ በደንብ ጠንቅቀ ወቀ አጠገብህ ምን እየተከናወነ እንኳን በጥርጣሬና በጭንቀት ውስጥ ሆነ እንድትንቀሳቀስ ነው የምናደርግ ገባ። በዋስ መብታቸውን አግኝተው ነው ወጥተው እንዲከራከሩ የተፈቀደላቸው። ይህንን መነሻ አድርገው ነው እንግዲህ አሁን የማሰማችሁን የድምፅ መልእክት ወደ እኔ መላክ የቻሉት እና ብዙ ነገሮችን በዚህ የድምፅ መልእክት ላይ አንስተዋል። እንግዲህ ያንን ከላኩ በኋላም ድጋሜ ለመደወል ሞክረዋል፣ አላንሳውላቸውም። ከድምፁ መልዕክት በኋላ ሰምቼ ዝም ስላልኳቸው ምን ላይ ስለሰጥቷቸውም በመደወል ሊያወሩ ይፈልገው ነበረ። ሆኖም ግን እኔ እንደዛ ፈቃደኛ አልነበርኩም እና ሰላም ሰላም ሰላም በያላችሁበት የዓለም ጫፍ ሁሉ ኢትዮጵያና ኤርትራውያን ሰላምታችን ይድረሳቸው። እነሆ የዘላለም ገጠመኝ ጀምሯል። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦች በርከት ላለ ጊዜያት ገባ ውጣ እያለን በቋሚነት ፕሮግራም እየሰራን አልነበረም። ለዛ ደግሞ ምክንያቱ ምን እንደሆነ ብዙዎቻችሁ ታውቃላችሁና። እግዚአብሔር ይፈቅድልና ብንኖር ደግሞ ከዚህ በኋላ በቋሚነት ፕሮግራማችንን ወደ እናንተ ለማድረስ ዝግጅታችንን እያደረግን ነበረ። አንዳንድ ጉዳዮችን ከሞላ ጎደል ጨርሰናል እና ከዚህ በኋላ ባልተቋረጠ መልኩ ወደ እናንተ ዝግጅቶቻችንን ይዘን የምንቀርብ ነው የሚሆነው። ውድ ቤተሰቦቻችን እስካሁን ግን ለነበራችሁ በትዕግስት ለጠበቃችሁን ሁሉ ምስጋናችን ከልብ ነው። ወደ ቤተሰቦቻችን ለዩትዩብ ቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ ማስቀመጥ ብትችሉልን ምላሽ ለመስጠት እንሞክራለን። ወደ ቤተሰቦች በዛሬው ዝግጅቴ በመግቢያ እንደሰማችሁት ከዚህ በፊት በአንድ የስራ ገጠመኝ የተጋጨዋቸውና የተገናኘኋቸው የአውሬው አለቃ የሆኑ ሰዎች ከነሱ ጋር የነበረኝ ጉዳይ በህግ ይዤው ነበረ። ከቤተክርስቲያን ስመለስ በመኪና ጥቃት ሊያደርሱብኝ ሙከራ ካደረጉ በኋላ ጉዳዩን ህግ ይዞት ነበረ። ታስታውሳላችሁ ብዬ አስባለሁ። ይህንን እንግዲህ ያን ተከትሎ እነዚህ ወገኖች በሚያስደነግጥ መልኩ ደግሞ ከእስር መፈታታቸውን ሰምቼ ነበረ። ከእስር ከተፈቱ በኋላ እኔን ለማግኘት ሙከራ አድርገዋል። በመግቢያ ያሰማችሁንም የድምፅ መልእክትን ማስቀምጠውልኝ ነበር። በምን ሁኔታ ሊፈቱ ቻሉ? አሁንስ ደግሞ ይህንን መልእክት የድምፅ መልእክት ከላኩልኝ በኋላ በምን አይነት ሁኔታ ውስጥ ነው ያሉት የሚለውን አዲስ ነገር ደግሞ ስቱዲዮም ከገባሁኝ በኋላ የሰማኋቸው ነገሮች ስላሉ አያይዤ ወደ እናንተ የማደርስ ነው የሚሆነው። ውድ ቤተሰቦቻችን እንግዲህ ተናፍቃችኋል። ብዙዎቻችሁ ሲያሳስባችሁ ነበር መጥፋቴ። እንዲሁም ደግሞ ደውላችሁ በምትችሉት በአቅማችሁ ድጋፍ አድርጉልን የሚል ጥሪ ስላቀረብን ስለነበር በዋጋ የማይተመኑ የአብሮነት የአብሮነት መልእክታችሁን እንደዚሁም ደግሞ በምትችሉት ሁሉ ከጎን የሆናችሁ አላችሁ እጅግ አድርጌን የማመሰግነው እናንተን ተመልካቾቼ ስም ማመስገን ፈልጋለሁ። ውድ ተመልካቾቼም እነዚህን ወንድም እህቶቼ እንድታመሰግኑልኝ እፈልጋለሁ። ተክለ ተክለጻድቅ የክርስትና ስሙ ነው። እንግዲህ ወንድሜ ምስጋና ባለህበት ሁሉ ድረስ። ስሙን እንድጠቅስ አልፈቀደልኝም፣ ነገር ግን ማመስገንም ካለበት ካመሰገን በክርስትና ስም ያመስግነኝ የሚል ፍቃድ ስለሰጠኝ ነው። ወንድም ተክለ ተክለጻድቅ የእውነት እግዚአብሔር ያሰብከውን የልብህን መሻት ይሞላልህ ዘንድ የሁልጊዜ ጸሎቴ ነው። ከጎኔ መሆንህ ስላሳይህኝ በአብሮነት ስላቆምከኝ እጅግ አድርጌን የማመሰግነው ቃላት የማይገልጡት ምስጋናን ያለኝ ስላንተ። ውድ ቤተሰቦቼ እሱን እንድታመሰግኑልኝ እፈልጋለሁ። ባርችንም እጅግ አድርጌን የማመሰግነው ባርች፣ ስለ መልካም ሐሳብሽ ስለ በነዛ ክፉ ቀናት ስለ አብሮ መቆምሽ እጅግ አድርጌን የማመሰግነው ሰኒያ እህቴም የእውነት እጅግ እጅግ አድርጌ አመሰግናለሁ። ስላሳያችሁኝ ቅንነት፣ ስላሳያችሁኝ በጎነት እጅግ አድርጌ የማመሰግነው ውድ ቤተሰቦች ነግራችሁ ነበር የነበር ያለንበት ሁኔታ የማሰራት አቅም እንዳይኖረን ያደረገን ሁኔታ ላይ መሆናችንን ከዚህ በፊት ደጋግሜ ነግራችኋለሁ እና ይህን ከሰሙ በኋላ አሁን የጠቀስኳቸው ወንድሞቼ ይህን ከሰሙ በኋላ አብረንንን ለማለት ጊዜ አልፈጀባቸው ናቸው እና ተክለ ጻድቅ፣ ባርጅ፣ ሰኒያ እጅግ አድርጌ የማመሰግነው ሌሎች ደግሞ ስማችሁን እንዳልጠቅስ ይፈለጋችሁ አላችሁ። ያንን አከብራለሁኝ። እግዚአብሔር በስውር ያደረጋችሁትን በአደባባይ ይመልስላችሁን ዘንድ ምኞቴ ነው። እንግዲህ ውድ ቤተሰቦች እነዚህ ወገኖች ዛሬ ወደ እናንተ እንድቀርብም ዛሬ ላይ እንድቆመም ብርታት የሆኑኝ ናቸው እና በብዙ ነገር ያገዙኝ ናቸው እና ምስጋናችሁ አይለያቸው። ኮመንት ላይ እንድታመሰግኑልኝ ይፈልጋለሁ። ውድ ቤተሰቦቻችን ይህንን ካልኩኝ ዘንዳ ግን አሁንም ቢሆን አጽኖት ሰጥቼ መግለጥ የምፈልገው ነገር ሚዲያችን የእናንተን ድጋፍ ትፈልጋለች፣ በሙሉ ኃይሏ በሙሉ አቅሟ ትናንት ሰራ የነበራቸውን ስራዎች ድጋሚ መስራት ያስችላት ዘንድ የእናንተ ድጋፍ ያስፈልገናል እና በቻላችሁት መጠን አብራችሁን እንደሆናችሁ ብታሳውቁን ደስ ይለኛል። በቴሌግራም ማውራት ትችላላችሁ። የቴሌግራም አካውንታችን እዚሁ ቻናል ላይ አለና እና ገብታችሁ ልታወሩ ልታበረታቱ ስል አክብሮት እጠይቃለሁ ውድ ቤተሰቦች። እንግዲህ ከእነዚህን ወገኖች ካመሰገንኩኝ ዘንዳ ዛሬ ደግሞ በመግቢያ ወደ አሰማዋችሁ ምን ገጥሞኝ ነው ወደ እናንተ የመጣሁት ወደሚለው ጉዳይ እሻገራለሁኝ። እንግዲህ ታስታውሳላችሁ፣ ከዚህ በፊት በተደጋጋሚ የአውሬዎቹ የስድስት ስልሳ ስድስቶቹ አለቃ በተደጋጋሚ እየደወለ ያወራኝ ነበር፣ ማስፈራሪያዎችን ዛቻዎችንም ያደርስብኝ ነበር እና እኔ ደግሞ ልሰማ ፈቃደኛ አልነበርኩኝ። ወደ እነሱ ሀሳብ መሄድ ፈቃዴ አልነበረም እና ያ ነገር እጅግ በጣም አበሳጭቷቸው ነበረ የሚያደርጉትንም ነገር ሁሉ አሳጥቷቸው ነበር እና ከዚህ በፊት የነበሩ ክፍሎች ላይ ወደኋላ መለስ ብላችሁ ማድመጥ ትችላላችሁ። በስልክ ደውለው ምን ይሉ እንደነበረ፣ ምን እያሉ ያስፈራሩ፣ ይዝቱ እንደነበረ እንግዲህ ከዛ በኋላ ሰሙነ ሕማማት ወቅት ይመስለኛል ከስግደት በምንመለስበት ጊዜ ነበር ያገጠመኝ የገጠመኝ በኋላ ግን ጉዳዩን በቁጥጥር ስር ውለው ፖሊስ ይዞ ነበር ኋላ ላይ ግን መኪናው የቴክኒክ ጉዳይ ነው ያን ክስተት እንዲከሰት ያደረገው ወይንስ ደግሞ በማወቅ ሆን ተብሎ የተሰራ ነው የሚለው ነገር ባለሙያዎች ፍርድ ቤቱ አዞ ባለሙያዎች እንዲያጣሩት ተሞክሮ ነበር። በሚገርም ሁኔታ እነዚህ ሰዎች ምን ያህል እንደተዘጋጁን የምታውቁት መጨረሻ ላይ ባለሙያው የምርመራ ውጤት ሲመጣም መኪናው ቴክኒካሊ ችግር እንዳለበት የሚያስረዳ ሆኖ ነው የተገኘው። ይሄ ግን ሙሉ ለሙሉ ነፃ የሚያደርጋቸው ሆኖ ሳይሆን የፍርድ ሂደቱን የሚያቀለው ለእነሱ ተሰጥቶት የነበረው ግምትን የሚያቀል እንደሆነ መረዳት ችያለሁ። በዛ ምክንያት የዋስ መብት እንዳገኙ ፍጹም ነፃ አይደለም የተለቀቁት፣ ፋይሉም አልተዘጋም። ስለዚህ የዋስ መብታቸውን አግኝተው ነው ወጥተው እንዲከራከሩ የተፈቀደላቸው። ይህንን መነሻ አድርገው ነው እንግዲህ አሁን የማሰማችሁን የድምፅ መልእክት ወደ እኔ መላክ የቻሉትና ብዙ ነገሮችን በዚህ የድምፅ መልእክት ላይ አንስተዋል። እንግዲህ ያንን ከላኩ በኋላም ድጋሜ ለመደወል ሞክረዋል። አላንሳውላቸውም። ከድምፁ መልእክት በኋላ ሰምቼ ዝም ስላልኳቸው ምን ላይ ስለተሰጧቸውኝ በመደወል ሊያወሩ ይፈልገው ነበረ። ሆኖም ግን እኔ በዛ ፈቃደኛ አልነበርኩም እና ምን ምን ጉዳዮችን እንዳወራ ምን ያህልም እንደደነገጡ እንድታዩበት የላከልኝን የድምፅ መልእክት ጋብዣቸው፣ ተመልሸ ይገኝ እመለሳለሁ። እሺ፣ ጎረም ሰው በቃ ምንም ይወት አላስተምር አለች ቀርል። ለምን ያለአቅም የታግልክ እንደሆነ አልገባኝም። ደግሞ አየክ፣ እንደተራ እንደ ተራ መንደር ሌባ የምታሳስረህና እዛውም ምንቀር መስሎክ ነበር። ነገር ደግሞ ብለህ ብለህ የቢሮ ኪራይ እንኳን መክፈል እንዳቃተህ እና ንብረትም እንደተያዘ ሰማን። ያሳዝናል። ምን አለ አርፈህ እኛ አንተተ ኑሮውን ብትኖር። አረ እንደውም ዘነጋሁት፣ ፀበል እንዴት ነው ባክ ሜቢ ለወጣ መቶል ይሆናል ብዬ አስባለሁ። አሁን ደግሞ የትኛው ጸበል እንዳለክ እንጃል። የት ይሆን የምትሄደው ባክ? መቼም በዚያ እየያዘ ጸበል ማጥመቅ ሳትጀምር እንኳን አትቀርም። ያቺ ኮተታ ምናተስ ባክ እንዴ ነች? ደህና ነች አለ ነው? እሷም አብራ ጸበል ለጸበል እየተንከራተተች ነው። መቼም አሁን ያላችሁ ቀሪ ሀብት የዛች መናጢ እናትህ ነጠላ ነው። እሱን አንጥፋችሁ ለምኑበት። ያው አይ እናት እንደዛ ሰው ልርዳ እንዳላልክ አሁን ለማኝ ነ ካረፍከው፣ ሊያውም የዩቱብ ለማኝ ያሳዝናል። ስም አልንገር ከዚህ በኋላ የምትኖረው በሰቀቀን ነው። ጥላህን እንኳን ማመን እንዳትችል ነው የምናደርግ ገብተዋል አለ ከማይሆን ነገር ጋር እንደተነካካ በደንብ ጠንቅቀህ ወቅ አጠገብህ ምን እየተከናወነ እንኳን በጥርጣሬ እና በጭንቀት ውስጥ ሆነ እንድትንቀሳቀስ ነው የምናደርግ ገባ። ምክንያቱም ተደጋጋሚ ብዙ ጊዜዎች አውርተን የነበረ በጣም ብዙ ጊዜ ለምንናህል ተው የያዝከው ስራ አያዋጣህም እሱን ተውና ከእኛ ጋር ተስማምተህ ስራህን ስራህ ብለናል አንተ ግን አልማርም ብለ ነው አሁን ያለህበት ሁኔታ ውስጥ የተገኘው ምከረው ምከረው እምቢ ካለው ይባል የለ መቼም አማርኛ ላይ ጎበዝ ነህ ባይሆን መፈታታችንም ምክንያት በማድረግ አብረን ጮማ እየቆረጥን ውስኪ እንድጠጣ ጋብዣለሁ። መቼም ውስኪ ዘርማን ዘርህ እንኳን ጠጥቶ አይደለም አይቶ እንደማያቅ እርግጠኛ ነኝ። ስለዚህ አርፈህ እኛን ትተህ የጀመርከውና ሰው የማስነሳት አመጹን አቁመ የራስህ ኑሮ እንድትኖር ደግሜ ደጋግሜ እነግርሃለሁ። አይካልክ ግን እንዳልኩ ከዚህ በፊት እየሰጠሁክ እንዳለሁት ማስጠንቀቂያ ሳይሆን ምን አይነት እርምጃና ውሳኔ እንደምንወስድ በቅርቡ መታየው ይሆናል። ከዚህ በኋላ እንኳን የምትታገል አይመስለኝም። ምክንያቱም የሚያዋቅሙ የለህማ መቼም ከጸበልና ከቅዳሴዎች ጊዜ የሚኖረ እንኳን አይመስለኝም ከዚህ በኋላ አቶ ይቅርብ ልጅ ዘላለም ጥሩ ነገር አይደለም የሚያስገው እና ይቅርብ ያየ የሆነ የጀመርካቸው ነገሮችም ውጤታማ እንዳልሆነ አይታችኋል። መፍትሄ ያመጣ መስሎህ አሳስርኳቸው ስትል ምንም የለወጥከው ነገር እንደሌለ እያየ ነው። አለ አለን፣ በጣም ብዙ ሰው አለን፣ አቅም አለን እጃችን ረጅም ነው ስላል ሰማኝ። ስለዚህ ተጠንቀቅ። ጥንቃቄ ተሞላበት ሙሮ ነው ማድረግ ያለብህ። ከዚህ በኋላ እያንዳንዷ እንቅስቃሴ በጥንቃቄ ተሞላች መሆን አለበት። ቼም የምለው ነገር ይገባሃል አይደለ? አስብበት። በደንብ አስብበት። እንግዲህ ውድ ቤተሰቦች በሰማችሁት መልኩ ነው የድምጽ መልእክቱ። በድምጽ መልእክቱ ሊሳለቅ የሞከረው ሊያስፈራረም ያለው ነገር ወደ እነሱ ያደላ እንደሆነ እንዲሰማኝ ለማድረግ የሞከረው እዚህ መልኩ ነው። እንግዲህ በሰማችሁት መልኩ ነው የሚገድመው፣ ግን እዚች ጋር የመጨረሻ የሚሆነው ይህንን ሰምተን ደስታ የሚሆን ነገር ደግሞ ልንገራችሁ ነው፣ መጨረሻ ነው ከዚህ የድምፅ መልእክት በኋላ ድጋሚ በሌላ ኬስ እነዚህ ወገኖች ይፈለጉ ስለነበረ ፍርድ ቤት ሂደት ላይ መሆናቸውን ስላወቁም ደግሞ ከዚህ በፊት ከሌላ ቦታ ላይ የሰሩት ነገር ስለነበር በክትትል መተውባቸው፣ እንግዲህ ከዚህ የድምፅ መልእክት በኋላ የመጨረሻው ውጭ ላይ ሆኖ የተናገረው እንግዲህ የመጨረሻው ነው ብዬ አስባለሁ። ለኔ የላከው መልእክት ማለት ነው። በፖሊስ በቁጥጥር ስር በድጋሚ ውለዋል። ያ ደግሞ እውነት ትቀጥናለች እንጂ አትበጠስም፣ ሀቅ ትቀጥናለች እንጂ አትበጠስም የሚለውን ማሳያ ነው። እንግዲህ በእኔ ኬዝ ነፃ የሆኑ መስሏቸው ያለፉ መስሏቸው ወጥቶ ገና ተሳልቆ ሳይጨርስ እግዚአብሔር ደግሞ ድጋሜ ምላሹን ሰጥቶታል። ከዚህ በፊት ሌላ ቦታ ላይ የሰሯቸው ጉዳዮች ነበሩ። በጣም ውስብስብ ወንጀል ውስጥ የሚሳተፉ ሰዎች ናቸው እነዚህ ሰዎች እና እንግዲህ ፖሊስ ድጋሜ በሌላ ኬዝ ደግሞ በቁጥጥር ስር አውሏቸዋል። እንግዲህ በዙሪያ ያሉ ሰዎች ይህን ሲሰሙ ጥቂት ፎይታ ተሰምቷቸዋል። ምክንያቱም ከወጡ በኋላ ይህንን ድምፅ ለተወሰኑ ሰዎች አሰምቼ ነበር። አሁን የጋበዝኳቸውን ድምፅና እና ስጋት የነበረባቸው ሰዎች ነበሩ። እግዚአብሔር ይመስገን። እኔ እምነቴ በእግዚአብሔር ላይ ነው። እግዚአብሔር ያመኑትን ደግሞ እንደማይጥል በህይወት የማይቻለሁኝ ብዙ ፈተናዎችን አሻግሮኝ ዛሬ ላይ ደርሶኛል። እና እንደዚህም ደግሞ ምስክር እንደሆን ስላበቃኝ እውነት እጅግ አድርጌ ነው እግዚአብሔርን የማመሰግነው። ወደ ቤተሰቦች እንግዲህ እንዳልኳቸው አስቀድሜ ከዚህ በኋላ በቋሚነት ፕሮግራማችንን እንደምንቀጥል እግዚአብሔር ፈቅዶ ብንኖር እንደምንቀጥል ከአልጋ ባለሁኝ እንግዲህ የነበረው ነገር ይሄ ነው። ዛሬ መጣሁት እንግዲህ ሁለቱም ጉዳዮች ላውራቸው ነው። ምስጋና ለወንድም ተክለ ጻድቅ በክርስትና ስሙ ተክለ ጻድቅ የክርስትና ስሙ ነው። ለሱ ለባረጅ ሰኒያም እና ሌሎች ስማችሁን ደግሞ እንድጠቅስ ያልፈለጋችሁም ወገኖች ስለ አብሮነታችሁ፣ ስለ አጋርነታችሁ እጅግ አድርጌ አመሰግናለሁ የሚለው መልእክቴ ለማስተላለፍ እና ይህ የኢሉምናቲዎቹ አለቃ ደግሞ ከእስር ተፈቶ ይህን ዛቻ ከደረሰ በኋላ መልሶ ወደ እስር መግባቱን በዚህ አጋጣሚ እነዚህን ሁለቱም ጉዳዮች ላአብራችሁ የመጣሁት ውድ ቤተሰቦቼ ስለነበረን የአብሮነት ቆይታ እጅግ አድርጌ አመሰግናለሁ። በሙሉ አቅም በሙሉ ኃይል ከዚህ በኋላ ወደ ስራ እንገባለን። እግዚአብሔር ይመስገን። ስለሁሉም ነገር እግዚአብሔርን አመስግኑልኝ። በሌላ ፕሮግራም እስከምንገናኝ ድረስ ቸርቆይ